ጴንጤቆስታዊነት ላይ ስልጠናውን ሰጥተዋል። በስልጠናው ላይ የተገኙ ወገኖች ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የጎፋ ሙሉ ወንጌል አጥቢያ የተመሰረተችበትን የ25ኛ ዓመት የብር ኢዮቤልዩ ክብረ በዓል በድምቀት ተከበረ። ዱር ጥቅምት 32018 ዓ ም የጎፋ ሙሉ ወንጌል አጥቢያ የተመሰረተችበትን የ25ኛ ዓመት የብር ኢዮቤልዩ ክብረ በዓል በድምቀት ሲከበር ከቤተ እምነቱ የተወከሉት መጋቢ ምንዋብ ተካ ቀደምት የቤተ ክርስቲያኑ አባላት፣ አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የቤተ ክርስቲያኒቱ መሪ የሚረኛ የሆኑት መጋቢ ብርሃኑ አካ ለጉባኤውና ለእንግዶች የእንኳን እንደና መጣችሁ መልእክት አስተላልፈዋል። ዘማሪ መጋቢ ዮሴፍ በቀለ በዝማሬ ያገለገለ ሲሆን ከቤተ እምነቱ ተወክለው የመጡት መጋቢ ምንዋብ ተካ የእንኳን ደስ አላችሁ መልእክት በማስተላለፍ አጥቢያይቱን እግዚአብሔር ስለረዳት አመስግነዋል። የክልሉ ፕሬዚዳንት የሆኑት መጋቢ ፋሲል ተክሉ የጎፋ ሙሉ ወንጌል አጥቢያ ጌታ በብዙ ጸጋና ቸርነት ስለረዳት አመስግነው መልእክት አስተላልፈዋል። በመቀጠል መጋቢ ብሩክ ከበደ አቤኔዘር የእግዚአብሔር እርዳታ በሚል ርዕስ አንደኛ ሳ ሳሙኤል ምዕራፍ 7 ቁጥር 12 ያለውን ቃል በማካፈል ለጉባኤው ጸሎት አድርገዋል። በመቀጠል በእነዚህ 25 ዓመታት ውስጥ በአጥቢያዋ በትጋትና በመሰጠት ያገለገሉት ቀደምት አንጋፋ አባላትን በማመስገን የማልበስ ጊዜ ሲካሄድ እንዲሁም በ25 ዓመታት ውስጥ በአጥቢያይቱ በተለያየ መንገድ ቅር ለተሰኙና ላዘኑ ወገኖች፣ መሪዎች፣ አገልጋዮች በጉባኤው ፊት በመንበርከክ ይቅርታ የመጠየቅ ፕሮግራም ተካሂደዋል። የቤተ ክርስቲያኒቱ መጋቢ የሆኑት ዮናስ ስዩም አጠቃላይ ክብረ በዓሉን ምን እንደሚመስልና ቀጣይ የሚሰሩትን ስራዎች ጠይቀናቸው የምስጋና የ25 ዓመት የብር ኢዮቤልዩ ክብረ በዓል በታሰበው እቅድ መሰረት የተሳካ መሆኑን በመግለጽ ፊታም በእጅጉ የረዳቸው መሆኑን በማመስገን ባጠቃላይ በዝግጅቱ ውስጥ ንቁ ተሳትፎ ያደረጉትን አባላትን አገልጋዮችን አመስግነዋል። ቀጣይም የጎፋ ሙሉ ወንጌል አጥቢያ የምስራቹን የወንጌል ቃል ማድረስ፣ አባላትን እውነተኛ የክርስቶስ ደቀ መዝሙር ማድረግ፣ የልጆችና የታዳጊዎች ሁለንተና የማሰልጠኛ መገንባት ዝማሪ አገልግሎትና ዶችን በማሰብ አገልግሎት ስራ ላይ በዋናነት ትኩረት አድርጋ እንደምትሰራ ለዝግጅት ክፍላችን ገልጸዋል። የጎፋ ሙሉ ወንጌል አጥቢያ ቤተ ክርስቲያን በ1992 ዓ ም የተመሰረተች ሲሆን አሁን ላይ የራሷ የማምለኪያ ስፍራ ኖሯት ከ600 አባላት በላይና በሰባት የሙሉ ጊዜ አገልጋዮች ያሏት ሲሆን የማምለኪያ ህንፃ ለመገንባት በዝግጅት ውስጥ እንደምትገኝ ለማወቅ ተችለዋል። የዝማሪ አገልግሎት ላይ የምክክር ፕሮግራም ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የዝማሪ አገልግሎት ኅብረት የተዘጋጀ በአዲስ አበባና ና አካባቢው ክልል ከሶስቱም ክልሎች አጥቢያዎች የተወከሉ የመዘምራንና የዝማሪ አምልኮ መሪዎች አስተባባሪዎች ጥቅምት 30 2018 ዓም ከሰዓት ከ8 ሰዓት ተኩል ጀምሮ በአዋሪ ሙሉ ወንጌል ቤተ ክርስቲያን ተካሂደዋል። ፕሮግራሙን ወንድም ይበልጥ አልሃዱ የመራ ሲሆን የቤተ እምነቱ የልጆችና ወጣቶች የቤተሰብ አገልግሎት ክፍል ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን የእንኳን ደህና መጣችሁ ንግግርና ስለ ያለ ዝማሪ አገልግሎት ምክርን አካፍለዋል። በመቀጠልም ዘማሪና የድምፅና የሙዚቃ ሰልጣኝ ወንድም ሄኖክ አባይ በእግዚአብሔር ቃልና በዝማሪ አገልግለዋል። በህብረቱ የአስተባባሪ ኮሚቴ ሰብሳቢ የሆኑት በወንድም ታደሰ ቦጋ የህብረቱ እቅድና አላማ ላይ ማብራሪያ የተሰጠ ሲሆን የዝማሪ አገልግሎትን ያሉበትን ተግዳሮቶች ለይቶ በጥናት ላይ ተመሰረተ ዘመኑን የዋጀ ቀጣይነት ያለው ስልጠናና ሌሎች ድጋፎችን ለማድረግ የሚያስችል እቅዶች መዘጋጀቱን ገልጸዋል። በመጨረሻም ለአጥቢያይቱ የዝማሪ አገልጋዮች ለስልጠናና ድጋፍ አስፈላጊ የሆነ ጠየቅ ተዘጋጅቶ እንዲሞሉ የተደረገ ሲሆን ህብረቱ በቀጣይ በጥናት ላይ የተመሰረተ ስልጠና ድጋፍ የሚያደርግ መሆኑን አስታውቀዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የሰሜን ሙሉ ወንጌል አጥቢያ የምስጋናና የፈንድ ሬዚንግ ኮንፈረንስ አካሄደች። ወር ጥቅምት 32018 ዓ ምት የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ፕሬዝዳንትን በመወከል የዋና ጽህፈት ቤት የወንጌል ተልእኮና የእረኝነት አገልግሎት ኃላፊ የሆኑት ፓስተር ታረቀኙ መታ፣ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዲሁም ከተለያዩ አብያተ ክርስቲያናት የተወከሉ የቤተ ክርስቲያን መሪዎችና ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የመክፈቻ ንግግር ማስተር ታደሰ ሽፈራው ያደረጉ ሲሆን የቀጠና ሁለት ሙሉ ወንጌል መዘምራን ዘማሪ ሞገስ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልቀዋል። በመቀጠል ስለ ቤተ ክርስቲያኒቱ አመሰራረት እንዲሁም በምስረታዊ ሂደት ላይ የገጠሟትን ተግዳሮችና ያለፈችባቸውን መንገዶች የሚያሳይ አጭር የትውስታ ዶክመንተሪ ምስል ተዘጋጅቶ ቀርበዋል። የካውንስሉ ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ በወንጌል እውነት ላይ ድርድር የለንም፣ ወንጌል ስልጣን ያለው ነው፣ ይህንን ቃል ሳንሸራርፍ ከክርስቶስ ጋር ልንጣበቅ ይገባል ሲሉ መልእክት አስተላልፈ የቤተ እምነቱ የረኝነት ኃላፊ የሆኑት ፓስተር ታረቀኝ መታ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ፕሬዚዳንት ፓስተር ላኮ በዳሶን በመወከል በመድረኩ በመገኘት ከትንቢተ ኢሳያስ ምራብ 43 ቁጥር 13 ያለውን ቃል በመጥቀስ የጊዜውን የእግዚአብሔር ቃል መልእክት አስተላልፈዋል። አያይዘውም በዕለቱ ለተገኙት እንግዶችና ለምዕመኑ እንኳን አደረሳችሁ መልእክታቸውን በማስተላለፍ ይህንን ደረጃውን የጠበቀ የአምልኮ አዳራሽ ለመገንባት ሁሉም እጅ ለእጅ መያያዝ ይገባዋል ሲሉ፣ ዋናው ጽህፈት ቤቱም በዚህ ህንፃ ግንባታ ላይ ተሳትፎ እንደሚያደርግ ገልጸዋል። በመቀጠል ፓስተር ሰ ሰለሞን በንቲ በመድረኩ ተገኝተው ባስተላለፉት መልእክት ለዚህ ቀን ያደረሰንን እግዚአብሔር ይመስገን፣ ካሰብነው በላይ አድርጎልናል ሲሉ የገቢ ማሰባሰቢያ መርሃ ግብሩን አካሂደው በጸሎት ፕሮግራሙ ተጠናቀዋል። እርሱ ግን ስለዚህ ተልክ ያለውና ለሌሎች ከተማዎች ደግሞ የእግዚአብሔር መንግስት ወንጌል ልሰብክ ዘንድ ይገባኛል አላቸው። ሉቃስ ወንጌል ምዕራፍ 4 ቁጥር 43። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባ እና አካባቢው ክልል በታጠቅ 25 ሙሉ ወንጌል አጥቢያ እና በፍቺ ሙሉ ወንጌል አጥቢያ ቤተ ክርስቲያን መካከል በፍቼ ከተማ ቤተ ክርስቲያን ለመትከል ስምምነት ተደርገዋል። በክልሉ ፕሬዝዳንት በሆኑት መጋቢ ሰለሞን በንቲ አማካኝነት ለአጥቢያዎች ወደ ሰሜን መጥቶ ወንጌል እንዲሰሩ በሚል በተደረገው ጥሪ የታጠቅ ሙሉ ወንጌል አጥቢያ ማስገቢያ ምላሽ በመስጠት ጥቅምት 28 2018 ዓም በፊቼ ከተማ በመገኘት የክልሉ ተወካይ የሆኑት መጋቢ ሽመልስ ጠጅ በተገኙበት ቤተ ክርስቲያን ለመትከልና አስፈላጊ ድጋፍ ለማድረግ ተስማምተዋል። የፊቼ ሙሉ ወንጌል አጥቢያ አሁንም ለሌሎች አጥቢያዎች ለመቀበል ዝግጁ መሆኗን ገልጻለን። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በበደሌና አካባቢው ክልል የሚሽንና የአምስት ዓመት ስልታዊ እቅድ አተገባበር ላይ ስልጠና ተካሄደ። ከሮብ ጥቅምት 26 እስከ አርብ 28 2018 ዓ.ም የኢትዮጵያ ሙሉ ወንጌል ዋናው ጽህፈት ቤት ከበደሌና አካባቢው ክልል ጋር በመተባበር የሚሽንና የአምስት ዓመት ስልታዊ እቅድ አተገባበር ላይ ስልጠና የተካሄደ ሲሆን ከ99 አጥቢያዎች የተገኙ 264 የቤተ ክርስቲያን መሪዎችና አገልጋዮች በፕሮግራሙ ላይ ተሳትፈዋል። የክልሉ ፕሬዚዳንት የሆኑት መጋቢ ሀብታሙ በንቲ ተሳታፊዎችን እንኳን መጣችሁ በማለት የፕሮግራሙን ይዘት በማብራራት ባንክሮ መስራት ያለባቸውን ጉዳዮችን በማንሳትና ሰፋ ያለ ማብራሪያ ሰጥተዋል። ስልጠናውን የሰጡት የወንጌል ተልኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ውመታ ና የልዩ አውድ የወንጌል ተልኮ አስተባባሪ ወንድም ሲሆኑ የሚሽን አገልግሎት በተመለከተ የክልል አስተባባሪ ኮሚቴ ተቋቁሟል። በየአጥቢያዎችም አስተባባሪ ኮሚቴ በፍጥነት እንደሚደራጅ ስልታዊ እቅዱም ከ2018 የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉ ና ሌሎችም የአመታዊ እቅድ ክለሳ ተደርጎ በአገር አቀፍ ደረጃ የጸደቀው ስልታዊ እቅድ ተከትሎ እንዲሰሩ ማብራሪያ ተሰጥቷል። በሌላም አቅጣጫ እየተገነባ ያለው የዋናው ጽሕፈት ቤት ሕንጻ የደረሰበት ደረጃና ና በቀጣይነትም ግንባታው ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ በስልጠናው ላይ የተገኙ ተሳታፊዎች ለሚሽን አገልግሎት የሚውል በየግላቸው ገንዘብ ስጦታ አዋጥተዋል። የስልጠናው ፕሮግራም ተካፍለው በመጡት አገልጋዮች ምስክርነት ሁለት ወንድሞች ጌታን የግል አዳኛቸው አድርገው ተቀብለዋል። ከፍተኛ ደስታም የፈጠ